የተወደዳችሁ የእግዚአብሔር ቤተሰቦች ባለፈው ሳምንት ክፍል አንድ መርሃ ግብራችን ሊቀ ኅሩያን በላይ መኮነን የቅዱስ ያሬድ የዜማ ድርሰት ለቤተ ክርስቲያናችን ያለው አስተዋጽኦ በሚለው ጥናታዊ ጽሑፋቸው ላይ የቅዱስ ያሬድ የዜማ ድርሰት ለቤተ ክርስቲያናችን የዜማ ድርሰት ካለው አስተዋጽኦ በተጨማሪ ለሀገራችን ሥነ ጽሑፍ ያለውን አበርክቶ አሳይተውናል። በዛሬው ክፍል ሁለት መርሃ ግብራችን ደግሞ ለሀገራችን ባህላዊ ሙዚቃ ያበረከተውን አስተዋጽኦና ማጠቃለያቸውን እንሰማለን። መልካም ቆይታ። ወደ ምዕራፍ አምስት ሊሸጋገር ቶሎ ቶሎ ይዋል። የቅዱስ ያሬድ ዜማ በሀገራችን ባህላዊ ሙዚቃ ላይ ያሳረፈው አሻራ። የቅዱስ ያሬድ ዜማ ከዓለማዊ ሙዚቃ ጋር ስሙ እንኳ አብሮ እንዲነሳ የማይፈልጉ አንዳንድ ሰዎች እንዳሉ አውቃለሁ። የቅዱስ ያሬድን ዜማ ከዓለማዊ ሙዚቃ ጋር ማነጻጸር በራሱ የቅዱሱን ክብር እንደ ማሳነስ የሚቆጥሩትም አሉ። እርግጥ ነው መኑ ዘደመሮ ለብርሃን ምስለ ጽልመት ወለ ጽድቅኒ ምስለ ኃጢአት፣ ብርሃንም ከጨለማ ጽድቅን ከኃጢአት ጋር አንድ ያደረገው ማን ነው የሚለውን ጥቅስ ከመጽሐፍ ወስዶ ራሱ እንዳዜመው ሁሉ መንፈሳዊ ዜማና ዓለማዊ ዜማ የተለያዩ ናቸው። መንፈሳዊ ዜማ የራሱ አውድ፣ የራሱ ድባብና የራሱ ስርዓት አለው። ዓለማዊ ዜማም እንዲሁም መንፈሳዊ አውድና ዓለማዊ አውድን በምሳሌ ለማሳየት ከበሮን እንውሰደው። ከበሮ የምት መሳሪያ ነው። በቤተ ክርስቲያን ማህሌት ተቆሞ ሲቆረቆርና ሲመረገድበት መንፈሳዊ መሳሪያ፣ በተለይ በጎንደር ሲመረገድበት፣ ሲጸነጸልበት ያን መንፈሳዊ መሳሪያ ንዋየ ቅድሳት ነው። ሰርግ ቤት ሄዶ ሲደለቅበት ደግሞ ዓለማዊ ዕቃ ይሆናል። ሰውም እንዲሁ ሲዘምር መንፈሳዊ፣ ሲዘፍን ሲጨፍር ስጋዊ ይሆናል ማለት ነው። ሊቃውንት አባቶቻችንም ተመስጦ ውስጥ ሆነው እግዚአብሔርን በማሕሌት በወረብና በቅኔ የሚያገለግሉትን ያህል በነገስታቱ በመኳንንቱና በወይዛ ዝርቱ አዳራሽ ደግሞ ማሕሌት ገንበውን እየቃኙ እስክስታ ይወርዱና ቅኔ ዘርፉ እንደነበር እናውቃለን። ዘፋኞች ነበር ማለት አይደለም። ስለ ቀደምት የጎንደር ሊቃውንት ማሕሌት የገንበው ወረብ ዛሬ የውሰው ምስክር ባንቆጥርም ባይኖርም የና ጽያሱ አድያም ሰገድና የሌሎቹ ነገስታት አዳራሾች ሊመሰክሩ ይችላሉ በተለይ የእቴጌ ምንትዋብ አዳራሽ በደንብ ያንን ማህሌ ተገንቦ ያስታውሰዋል እቴጌ 500 እና 500 ስንት ነው ሽናዋ ሲባልም ሰምቶ ነበር አዳራሹ ይህን ታሪክ ሁሉም ያውቀዋል ያውቃል ብዬ ነው ይሄ ጥናት የቅዱስ ያሬድ ዜማ ከ1470 ዓመታት በላይ በዚህች ሀገር መጀመሪያ በቁም ዜማ ሲዘመር በኋላም ሲዘመምና ሲጸነጸል ሲመረገድና ሲወረብ በባህላዊ ሙዚቃ ላይ ያሳደረው ተጽዕኖ አለ ወይስ የለም? የዜማውን አሻራ በባህላዊ ሙዚቃ ውስጥ እናገኘዋለን፣ አናገኘውም ከሚሉ ጥያቄዎች በመነሳት ጥልቅና ጥበባዊ ወይም ሳይንሳዊ የሆነ በዘመናዊ መሳሪያም የተደገፈ ማስረጃ ማቅረብ ባንችልም እንደ አንድ የዳሰሳ ጥናት የዜማው አሻራ በሀገራችን ባህላዊ ሙዚቃ የሚገኝ መሆኑን ለማሳየት የተሞከረበት ነው። የቅዱስ ያሬድን ዜማ አሻራ በባህላዊ ሙዚቃ ውስጥ እናገኘዋለን? አዎ እናገኘዋለን ነው መልሱ። እዚህ ላይ ግን የዜማው አሻራ በባህላዊ ሙዚቃ ተገኘ ማለት የቅዱስ ያሬድ ዜማ ዓለማዊ ነው ማለት እንዳልሆነ በፍጹም በፍጹም ሊታወቅ ይገባል። ይህን ሐሳብ ሳነሳ ደግሞ ለከንቱ አይደለም። ባህላዊ ሙዚቃ ሀገር በቀል ከሚባሉት ጥበባት አንዱ ነው። ሀገራዊ ቅርስ፣ ህዝባዊ ሀብት ነው። የህዝቦች የማንነት መለያ ነው። የጎንደሮች የፈረስ ግልቢያ እስክስታ ለጎንደሮች፣ የጎጃሞች ጭንቅጥቅጥ ለጎጃሞች፣ የትግራዮች ረገዳ ለትግራዮች ወዘተ መለያቸው እንደማለት ነው። ቅዱስ ያሬድ የመንፈሳዊ ዜማ አባት በመሆኑ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለ ውለታ ነው። የዜማው አሻራ በባህላዊ ሙዚቃ ውስጥ ካለ ደግሞ ውለታውን ሀገራዊ ያደርገዋል። የዚህ ጥናት ዓላማና ግብ የቅዱሱ የቅዱስ ያሬድን ውለታ ከፍ አድርጎ ማሳየት ሀገራዊ እንዲሆን ጥረት ማድረግና ታሪኩን ለትውልድ ማስተዋወቅ ነው። ማህሌ ተገንቦ እንግዲህ ያው ቅድም ብዬዋለሁ። እንደዚህ ጥናት አቅራቢ አተያይ ማህሌ ተገንቦ በመንፈሳዊ ዜማና በህዝባዊ ሙዚቃ መካከል የሚገኝ የዜማ ስልት ነው እና ይሄ ይታወቃል። ከማህሌ ተገንቦ ጥቂት ማሳያዎችን ለማቅረብ መጻይና ሀብየከ፣ ሶበ ሰማይነ ዜና ከመጻይና ሀብየከ እየተባለ እንደ መግቢያ የሚዘመር ማይሌ ተገንቦ ነበር። ተሰኢናነ ዘወንጀል ቃለን የመሳሰሉ የመስቀል ወረቦች ነበሩ። እንደገና በአማርኛም ዝጠላ ከመወይን ጣይሙ እስቲ ድግሙ ድግሙ እንዳለ ወንድሙ፣ ይሄን የመሳሰለ ሁሉ ማይል የተገንቦ ነው። ወይ ቤላ እህ ጠላው መልካም እንጀራው ሌላ ይሄ ሁሉ ማይል የተገንቦ ነው። ዜማውን በኋላ መጣበታለሁ። ማጀት ማን ይመራኛል አረጭ አይኑን ታሞ ጠይቀኝ ብሎኛል። እንግዲህ ይህን የመሰለው ማይል የተገንቦ በ ዓለማዊው ዘፈንም ውስጥ የራሱ የሆነ አሻራ አለው። ለኤልያስ በሰረገላ መሰጥ ወደመና ይታወቃል። ይህም በማይል የተገንቦ በውስጡ አዝማች እየገባ አብሳት ወልድሳት፣ መንፈስ ቅዱስ ሳት፣ እንዴት ካህን የሙት ጎሳ ሲቀድሳት፣ ለራሱ ለካህኑ ለባለቤቱም እየተዘመረበት ለኤልያስ በሰረገላ ይዘመር ነበር። ይህ ማይል የተገንቦ ወረብ ግን በዘመናችን መንፈሳዊ መዝሙር ሆኖና የይዘት ለውጥ ተደርጎበት እየተዘመረ ነው በአሁኑ ሰዓት የሰንበት ትምህርት ቤት ወጣቶች እየዘመሩበት ነው ያሉን ሌላው ስምንተኛ ማነሳው ዘለዓለም ዘለዓለም ቤትህ የተባረክ እንደ አብርሃም የተባረክ እንደ አብርሃም እየተባለ በአዝማች የሚዘመርና እንደ ማይል የተገንቦ ስርዓት ለባለ ድግሱ ምስጋና ማቅረቢያ ማሳረጊያ ወይም መመረቂያ ነበር ከቅርብ ጊዜ ወዲህ ደግሞ ወደ ዓለማዊ ሙዚቃ ገባና ወጣቱ በየሰርግ ቤቱ በየመድረኩ ሲጨፍርበትና ሲደንስበት እናያለን ሙዚቃውን ወደ ሙዚቃነት እንትን ያለው ያው ማህሙድ አህመድ ነው። ይህም የሚያመለክተን በመንፈሳዊና በዓለማዊ ዜማ መካከል መዋዋስ መኖሩን ነው። አምስት ሁለት የዜማው አሻራ የሚታይባቸው ህዝባዊ ዜማዎችን ትንሽ እስቲ ለማሳየት ልሞክር። እንግዲህ ይሄ ሰው ዘፋኝ ሆነ እንዳትሉኝ ዜማዎችንም ትንሽ በማለት ጭምር ማስተዋወቅ እፈልጋለሁ። አሁን የግዕዝ ዜማ የሚታይባቸው ያልኋቸውን አሻራው አሻራው እንዲያው ብዙም ባይሆንም እና ይሄ ሀ ህዝባዊ ዜማ ነው። ያው ሊቃውንቱም በምልክትነት የሚያውቁት ነው። ህርማን የጎሽ ወይፈን በደንጃው በትቢያው ሲፈን ሲፈን ህርማን የጎሽ ወይፈን ይሄ እንግዲህ ህዝባዊ ዜማ ነው የነበረ ጥንታዊ ዜማ ነው። እንዲያውም ለያሬድ ዜማ የሚቀርብ ይመስላል። ስሜቱ በጣም ለእኛ ቅርብ ነው። ህርማን የጎሽ ወይፈን በደንጃው በትቢያው ሲበን ሲበን ህርማን የጎሽ ወይፈን። ይሄ እንግዲህ ምልክቱ ነው። እናገኘዋለን የተባረክ እግዚአብሔር የሚለው እንግዲህ ምልክቱ ህርማን ነው። እና ይሄ እንግዲህ ይሄ ህዝባዊ መዝሙር ወደ መንፈሳዊ መዝሙር ምልክትነትም መጥቷል። ሌላው ከጋጥ ከቃል ግጥሙ የት መጣ አንጻር ምስጢሩን ልስንመረምር፣ እንደኔ ህርማን የሰው ስም ሳይሆን አይቀርም። የጎሽ ወይፈን ተምሳሌታዊ ቅኔ ነው የሰውየውን ጥንካሬ የሚያመለክት በድንጋይ በትቢያው ሲበን ሲበን የአውደውጊያ ውሎውን የሚያሳይ ይመስለኛል። ምክንያቱም በ16ተኛውና በ17ተኛው ምዕት ዓመት በጀግንነታቸው የሚታወቁ የሀገራችን ባለታሪኮች ስማቸው እንዳይረሳ እየተባለ የዜማ ምልክት ይሆን እንደነበረ ይታወቃል። ወደ ኋላ መጣበታለሁ። ከህርማን ጋር የሚመሳሰል አንድ ዜማም አለ፣ ወደ መንፈሳዊ የሚጠጋ አይኔ ጉዳይ የእግሬ ደርሶ የድንጋዩ ጋገላ፣ የድንጋይ ምሰሶ የሚለው አይኔ ጉዳየ እግሬ ደርሶ አይኔ ጉዳየ እግሬ ደርሶ፣ የድንጋይ ውጋግራ የድንጋይ ምሰሶ፣ አይኔ ጉዳየ እግሬ ደርሶ አይኔ ጉዳየ። ይሄንን እናቶቻችን ቅዱስ ላሊበላን የልደት ተሳልሞ ተመልሰው ጥምቀትን የጥምቀቷ ዜማን ወይም የከተራ ሌሊትን እንዲህ ባለ መዝሙር ሲዘምሩት እኔ ከልጅነት የወረስኩት ልምድ ነው፣ እና ይሄ ዜማ የሚቀራረብ ነው፣ ህዝባዊ ዜማ ነው ነገሩ በዚያ ዘመን ህዝባዊ ነው፣ መንፈሳዊ አይደለም። ግን ለቅዱስ ያሬድ ዜማ የራሱ የሆነ ቅላጼና የራሱ የሆነ ስሜት ያለው መስሎ ይሰማኛል። አልጋ ባልጋ ነው መንገዱ ቅዱስ ላሊበላ ምርሃ ሲሄዱ የሚለው ሁሉ በዚህ ነበር የሚዘመር። ወደ ዘመናዊ ሙዚቃ ደግሞ ለሄድ ነኝ። የሽንብራው ጥርጥር የዛፎቹ ፍሬ የሚል ዘመናዊ ሙዚቃ አለ። የሽንብራ ጥርጥር የዛፎቹ ፍሬ። ይህንን አሻራ በየትፌስታ ሀሌታ ሌታ ላይ ያገኘሁት መሰልኝ። ግዕዝ ነው ዜማ። የዛፎቹ ፍሬ ዘመናዊ ሙዚቃ ነው፣ ለሀገር ነው የተዘመረ። የዛፎቹ ፍሬ አሻራው አለ ብያምናለሁ። እናንተ እንግዲህ በደንብ ይዩት ሌላ ያሰፋባት የባህል ዘፈን ደግሞ ያገኘሁት መሰለኝ፣ አሳበላሽ አለ አባይ ዳር ነው ቤት የሚል በአምሳዎቹ ውስጥ የተዘመረ ባህላዊ ነው እና ይህን ከጌታ የፍቅ የሚለየኝ ማን ነው? ከጌታ የፍቅ የሚለየኝ ማን ነው? መከራ ችግር፣ ስቃይ ሶይ ስመ ራቆት ነው የሚለው። ችግር ስቃይና አበላሽ አለው አባይ ዳር ናቸው ተመሳሰሉ። አሳበላሽ አለው አባይነ መከራ ችግር ስቃይ ሶይ ስመ ይመሳሰላል። እንግዲህ ብታምኑ ባታምኑ እየተወራረሰ ነው። እንዲህ የሚል ይመስለኛል። ሙሉ ቀን መለሰ ከያሬዳዊ ዜማ ወስዶ እንዳለ የዘፈነውም አለ። ይሄ በሁሉም የሚያውቀው ነው። ምን ይላል እሱ? ተከል ከይባዋጅ ተከል ከይባዋጅ ተከል ከይባዋጅ ተከል ከይባዋጅ የኛ ልጅ የኛ ልጅ ተከል ከይባዋጅ። ይሄ እንዳለ በልጅነታችን ስንዘምረው የነበረው በሰማይ ኮነ በሰማይ ኮነ በሰማይ ኮነ በሰማይ ኮነ አስተርዮ አስተርዮ በሰማይ ኮነ። ይሄ እንዳለ አልተወሰደም እንዴ? እንዲያውም መስሪያ ተኮርጀናል ማለት ይቻላል። በመብትም ልንከስ እንችላለን። ሙሉ ቀን ብቻ አይደለም። ኤፍሬምም ደግሞ የኔ ዓለም፣ የኔ ዓለም የማይልሽል ደም ብሎ ይሄንን ነው ዜማ እንዳለ ኮርጆናል። እንግዲህ ሊቃውንቱ ባለመብትን እንካላችሁ፣ ያው መክሰስ ይቻላል። የዚህን ዜማ ማሳያ ደግሞ አንድ ምሳሌ ወስጃለሁ። እሱን ያየሁት የወቅቱ አሁን የኢትዮጵያ ሕዝባዊ መዝሙር ነው እንጠብቅሻለን

ይህን ተመሳስሎ አግኝቸዋለሁ። ለዕዝል እንደው እንደ ምሳሌ እርጃ ያቀረቡት ነው። የአራራይ ዜማ ማሳያ ብዬ ያቀረቡት ያው ምልክት የሆነውን የሚታወቀውን ነው። የወናግሎሌን ነው። የወናግሎሌ ኤል ባሻን ገደለው በሾተል ይህም ጥንታዊ ሕዝባዊ መዝሙር ነው። ሕዝባዊ ዜማ ነው። ነገር ግን ሊቃውንት የድጓ ዜማ ምልክት አድርገውታል። ሎሌ ብሎ እናገኘዋለን። አይደለም ጸፍርና ሎሌን በተለዋወጭ እናገኛቸዋለን። እና እንግዲህ ዮናኤል የአጼ ልብነ ድንግል ወናግ ሰገድ የጦር አበጋዝ እንደሆነ ይታመናል። ከግራኝ አህመድ ጋር ተሰልፎ ኢትዮጵያን ሲወጋ የነበረውን ቱርካዊ ፓሻ ወይም ባሻ የሻምበሉን ማለት ነው ስለገደለው ተዘነፈለለትና ታሪኩ እንዳይረሳ እናዛጀራ እናዛጅራ ብዌል የድጓ ምልክት አደረጉት ይባላል። እና ይህም እንግዲህ ከህዝባዊ ዜማ የተወሰደ ነው። ከማይል የተገንቦ ደግሞ ተመሳስሎ ያገኘሁት አንድ ዜማ አለ

የሚለው ጋር ተመሳሰለልኝ እና እስቲ እናንተም መርምሩት እና ትንሽ አሻራው ይገኛል ማለት ነው። የአራራይ እና ግዕዝ ዜማ ማሳያ ይሄ ዘይዜ ነው። ያው ብዙዎች ታቁት ይሆናል። ያኬ ያኪ ይላል ስሙን፣ አንዳንዶቹ ያቂም ይላሉ። ራሱ ዘይዜ ነው። ያኬ ያኬ፣ ትናንት የበላ ነው ንዋይ፣ ምንጦቱ ንዋይ፣ በሰላም እግዚኦ በከማዘዝከ ንዋይ ትናንት የበላነው ንዋይ ጸፍርና መስነ ላይ ተንከባ ላይ እንግዲህ ያው ከሕዝባዊ ዜማ ይህ ዜማ የተፈጠረበት አጋጣሚ እንደ ተረት የሚነገር ነው። ሁለት የጥንት የአብነት ተማሪዎች ከአንድ የገበሬ ቤት እንግዳ ሆነው ተጠጉና ገበሬው እራታቸውን በደንብ ሳያበላቸው ከማደሩ ሌላ ከብቶች አህዮች እና በጎች ከሚያርዱበት ቤት ያሳደራቸው ይባላል። በዚህ የተናደዱት ተማሪዎች ሌሊት ተነሱና አንድ በግ ሰርቀው አመለጡ። እርባቸውም ነበርና ወደ ጫካ ወስደው አረዱትና ስጋውን በሉት። ተረት ስለሆነ በምን አረዱት እንዳትል ተረት ነው። አረዱና በሉ ነው። ሲነጋ ሲታይ ግን የታረደው የቤት እንስሳ በግ ሳይሆን የአህያው ውርንጭላ ነበር። እናም አንዱ ተማሪ ሸኮናውን ጆሮውንና ጭራውን አየና ያቺ አይቻ አንተ ያቺ ረትናንት የበላለው ነገር ምን ጉድ ነው? አለ። ምን ጥወቱ ነው? አይ ጸፍር እና መስነቅ ታዛይ አቆማዳና መጫኛ የሚሸከም ሀያለ የሚጮ በአመር ላይ የሚከባለል እኮ ነው አለ ተባለ። እና ይሄን ምልክት አደረጉት። እንግዲህ እና እኔ ላይ አንድ ነገር ምለው ነገር አለኝ። በእውነት ለመናገር አይደል ከቅንያትም ከአማረኛ ግጥሞችም ለጀግኖች መታሰያም ተብለው የተወሰዱ ምልክቶችም ዜማዎችም አሉ እና የቅዱስ ያሬድ ድጓ መንፈሳዊ ድርሳን፣ መንፈሳዊ ዜማ፣ የግዝቅኔ የትርጓሜ መጽሐፍት መሰረት ብቻ ሳይሆን እንደው በዘመኑ አበባል የድንቃድንቅ መዝገብ ማለት አይቻልም። አው እነዚህ ነገሮች አሁን እዚህ ማነሳቸው፣ ህርማን፣ የጎሽ ወይፈን ያኪ ያኪ፣ ሌሎችም አሉ። እጹብ ገረመኒ ገረመኒ የሚላል አይደለም። የዝማ የሟሲት የሚስቴ ውሽማ ዘበጠኒ ሰወጣ ጉበኑ ደገመኒ አሁን ይሄ ምልክት እንዴት እንደሆነ እንዴት ነው ይሄ እንግዲህ አስደናቂ ነገር ነው ያ የቅድሙ የነ ያቺም ተረት አስደናቂ ነገርነቱ ካልሆነ በስተቀር ለዜማው ፋይዳ የለውም አይደለም እና ድጓው በራሱ መንፈሳዊ ብቻ ሳይሆን በዚህች ሀገር የነበሩ ድንቅ ነገሮችን በአሁኑ ዘመናችን በአሜሪካ ጂነስቡክ እየተባለ የድንቃድንቅ መዝገቦችን እንደሚባለው ብዙ ድንቅ ነገሮችን የሚይዟል ማለት ነው እና ቅዱስ ያሬድ እንደዚህ አይነት ነገሮችን አስተላልፎልናል ለማለት ነው አየ ጎና ተመስ ያለሽ መና የሚለው አለ አይደለም። ይሄ ተፈጥሮን የማየትና የማድነቅ ምናልባትም፣ ዙራምባ ላይ ሆኖ ዙራምባ አረጋዊ ላይ ሆኖ አየጎና ተመስ ያለሽ መና፣ ስነ ተፈጥሮን ማደንቅ፣ መና ተመስ ያለሽ ህብስ ተመስ ያለሽ፣ ይሄ ምልክቱ ሆኖ እናገኘዋለን። ወያ ይዋጋ ወያ ይሸሽ፣ ያው ምልክት ነው አይደል? ወያ ይዋጋ ወያ ይሸሽ፣ እያንታ ወጭ ላይ ነው የምናገኘው፣ አይደለም? እያንታ ወጭ ሸሽል ነበር ያሁን ድጓ ላይ የኔ ብራንዳ ድጓግ ግን ሸሽ ይላል እና ይሄም አሁን ለምን ተመዘገበ ብለን ስንል እንግዲህ አንድ መሀል ሰፋሪ ወታደር ነበረ ማለት ነው መቼም ወታደር ከተሰለፈ ወይስ ከመጨረሻው ተዋግቶ ተላክሞ በግንባር መሞት አለበት የማያዋጣው መሆኑ ካወቅ ደግሞ ወይ መሸሽ አለበት ወደኋላ አፈፍ ይባል የለም እና አሁን ይህ ሰውዬ ስሙ ባይጠቀስ ነው እንጂ ወይ አይዋጋ ወይ አይሸሽ ወይ ተዋግቶ መሞት ወይ ሸሽቶ ማምለጥ ማለት ነው ይህም እንግዲህ በድጓ ላይ ተመዝግቦ እናገኘዋለን እና ህዝባዊ ነው ለማለት ጭምር ፈልጌ ነው። ማጠቃለያ እናስተያየታለችኝ በዚህ የዳሰሳ ጥናት የቅዱስ ያሬድን ዜና ሕይወት ስለ ነገረ መለኮት ያለውን መንፈሳዊ አስተምሮና የቅኔ ጀማሪነቱን በአጭር ባጭሩ ለማሳየት ሞክሬያለሁ። ሰፊ ትኩረት የተሰጣቸው ግን ሁለቱ ምዕራፎች ናቸው። በምዕራፍ አራት ለግዕዝ ቅኔ እና ለአማርኛ ስነ ግጥም ምጣኔ መሰረቱ የቅዱስ ያሬድ የዜማ ድርሰት መሆኑን በመረጃ ተደግፎ የቀረበበት ሲሆን ይህም የሚያሳየው ከዝርው ጽሁፍ ወይም ከስድ ንባብ ስርዓተ ጽህፈት በተለየ መልኩ በሀገራችንም ሆነ በዓለም ደረጃ ለጥፋዊ ስነ ጽሁፍ መነሻው ስነ ግጥም እንደሆነ ስለሚታመን የቅዱስ ያሬድና የተከታዮች ዜማ ድርሰት ለሀገራችን ስነ ጽሁፍ መሰረት ነው ብሎ ማለት የሚቻል መሆኑን ማረጋገጥ ነው። ምዕራፍ አምስት የቅዱስ ያሬድ ዜማ በሀገራችን ባህላዊ ሙዚቃ ላይ ያሳረፈው አሻራ አለ ወይስ የለም የሚለውን ጥያቄ ለመመለስ የተሞከረበት ሲሆን በዚህ የዳሰሳ ጥናት ጠለቅ ያለ ስራ ተሰርቶ ብዙ መረጃ ባይጠቀስበትም መንፈሳዊው ዜማ በኢትዮጵያዊ የባህል ሙዚቃ ላይ አሻራውን እንዳሳረፈ የተወሰነ የተወሰኑ በኢትዮጵያዊው የባህል ሙዚቃ ላይ የተወሰኑ ምሳሌዎችን በማሳየት ቀርበዋል ጥናቱ ጅምር ስለሆነ በቀጣይ ሌሎች ባለሙያዎች ትኩረት ሰጥተው ሊያጠኑት ይገባል አስተያየት ይህ ጥናት የቅዱስ ያሬድ የዜማ ድርሰት ከመንፈሳዊ ሀብትነቱ ከቅርስነቱና እሴቱ ባሻገር ለሀገራችን ስነ ጽሑፍና ባህላዊ ሙዚቃ ያለውን ፋይዳ ለማሳየት ሞክሯል ከዚህም አንጻር ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዜማ አባት ከመባል አልፎ ለሀገራችን የኢትዮጵያ ስነ ጥበብ ከአስተዋጽኦ ያለው መሆኑን ለትውልዱ ማስተዋወቅ ይቻላል። መንፈሳዊ ስራዎችን ስራዎቹን፣ ሀገራዊ እሴቶቹን ከመገንዘብ አንጻር የተጠና ታሪኩ ለሀገራችን ብሎም ለዓለም አጥኚዎች ግልጽ መሆን አለበት። በታሪኩ አቀራረብ ላይ እስካሁን የሚታዩ አሻሚነቶች ወይም መንታ አስተሳሰቦች በጥናትና ምርምር መታረቅ አለባቸው። የቅዱስ ያሬድ ዜማ በመንፈሳዊና ሀገራዊ ሀብትነቱ እንደ ሌሎች የሀገራችን መንፈሳዊ በዓላት ሁሉ በማይዳሰስ ቅርስነት በዩኔስኮ እንዲመዘገብና ዓለም እንዲያውቀ ትልቅ ስራ መሰራት አለበት። ይሄም ማደራ እንግዲህ ብፁዕ አባታችንን በዋናነት ይመለከታል። ቅዱስ ሲኖዶሱ ሊያስብበት ይገባል። ይሄ ታላቅ መንፈሳዊ ቅርስና ሀገራዊ ጥበብ ያው እንደ ሌሎች የማይዳሰሱ ጥበባት ዩኔስኮ ሊመዘግበው ይገባል የሚለው አጀንዳ እስካሁንም ሳይያዝ አይቅርም ብዬ ተስፋ አደርጋለሁ። በዚህም አጋጣሚ በትህትና ለምጽነቶ ለማሳሰብ ፈልጌ ነው። ቅዱስ ያሬድን ስለሰጠን ምስጋና ለእሱ ይሁን። አሜን። ናሩ ተፈጸመ መልሳንያ።